ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮች ተመልካቾች፣ ለዛሬ ማክሰኞ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። ባሮ ሚዲያ ላይክ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ የመከላከያ አባላት የሰራዊቱ አዛዦች ከርተውኛል ብለዋል። ወታደር እና አዛዦች ወደ ፋኖ ተቀላቅለው ወቅተውኛል ሲል የፊልድ ማርሻል ብርሃኑ ጁላ መዋቅር ተናግሯል። እንግዲህ ብርጌደር ጀነራል ተፈራ ንጉሴ፣ ብርጌደር ጀነራል ተፈራ ማሞ፣ ኮሎኔል አባይና ኮሎኔል ውባንተ፣ ኮሎኔል አበራ መቶ አለቃና የሻምበል ማዕረግ ያላቸው ታጣቂን ጨምሮ ፋኖን ተቀላቅሎ ሰራዊቱን ከኋላ ወቅቷል ነው የሚለው አድማጮቻችን ተመልካቾቻችን እንግዲህ በስንት ጊዜያቸው አንዳንድ ኮሎኔሎች ሻምበል መቶ አለቃዎች እንደተማረኩ እያመኑ ይገኛሉ በኦሮሚያ ክልልም ተመሳሳይ ፈተና ነው እንግዲህ የገጠማቸው የናት ጡት ነካሽ ፊታቸውን አዙሮ ጦሩን ወቅቶብኛል ነው የሚለው ራኑ ጁላ የእናት ጡት ነካሽ ብሏል። እንግዲህ አድማጮቻችን ተመልካቾቻችን ስጋት የገባቸው አብይ አህመድም እንግዲህ ኢህአዴግን ከውስጥ ነው ያፈረስ ነው። ስለዚህ ከውስጥ አያፈርሱንም የሚል ድስኩር ነበር ብዙን ጊዜ ሲያሰማ የነበረው ምናልባት ኢህአዴግን ከውስጥ ማፍረሳቸው ታማኝ አለመሆናቸውን የገለጹበት ሁኔታ ነው ያለው። በወቅቱ ታማኝ ነን ብሎ ቃል ገብቶ ነበር። በድርጅት ውስጥ ሲሰሩ የነበሩ አብይ አህመድ ታማኝ አለመሆናቸው የገለጹበት ሁኔታ ነው ያለው። ህወሓትም ምናልባት በኦሮሚያ ክልል ከፍተኛ የወጣቶች ተጽዕኖ ስር ነቀል የሆነ ለውጥ በኦሮሚያ ክልል ውስጥ በስፋት ተስፋፍቶ ስለነበረ በወቅቱ አንድ የኦሮሞ ተወላጅን ወደፊት የምናመጣ ከሆነ ይሄ ዱላና ድንጋይ ወራው ይቆምልናል ብለው ተመካክሮና አስቦ እነሱ ሄዶ ነበር። ከውስጥ ግን ተነጋግሮ መፈንቅለ መንግስት ነው የተሰራባቸው። ህወሓቶች እንግዲህ በወቅቱ ምናልባት የኦሮሚያ ክልል ተሳትፎ ብቻ አይደለም፣ ቲም ለማ ተብሎ ከአማራ ክልልም እንዲሁ ተሳትፎ ተደርጓል። በወቅቱ ማለት ነው አድማጮቻችን፣ ተመልካቾቻችን። ስለዚህ ይሄ ጉዳይ ስለዚህ ከውስጥ እኛን ሊያፈርሱ አይችሉም የሚል ነገር ነው፣ እንግዲህ አብይ አህመድ ሲናገር የነበረው በሌላ መረጃ። በኦሮሚያ ክልል አዲስ ዘመቻ መታወጁ የኦሮሞ ነፃነት ግንባር አስታውቋል። የኦሮሞ ጦር ሰራዊት ከሰነዘራቸው ውጊያዎች በርካታ መከላከያ የተገደለበት የአቡነ ግንደ በረት ውጊያ ነው። ከዛሬ ጀምሮ እንግዲህ ዘመቻ ሺህ ግንባር ተብሎ ተጀምሯል በኦሮሚያ ክልል። ሌተናር ጀነራል መሰለ መሰረት ነቀምት ላይ ስብሰባ ጠርቷል። ሻኔን ደመሰስን የሚለውን መፈክር ለህዝብ አሰምቷል። ኦኔግ እንግዲህ በኦሮሚያ ክልል ውስጥ አዲስ ዘመቻ የተከፈተበት ሁኔታ ያለው ዘመቻ ሺ ግንባር ተብሎ ነው የተሰየመው። ኦኔግ እንደ አጠቃላይ ነጃልሰኝ ታረቅን ተስማማን ብሎ የስምምነት የውሸት ስምምነት ካደረጉ ጊዜ ጀምሮ በጣም በሚገርም ሁኔታ ነው ተጠናክሮ ወደፊት የወጡት። ጃልሰኝንም እንግዲህ በወለጋ አስደንግጦ ነበር። ከዛን ጊዜ ጀምሮ ጃልሰኝ መድረክ ላይ ብቅ ብሎ አልታየም። ግማሾቻቸው ቆስለዋል ይላሉ፣ ግማሾቻቸው በድንጋጤ ነው የጠፋ ነው የተባለው። በዛን ሰዓት እንግዲህ እርምጃ ቢወሰድበት ኖሮ ፖለቲካው ጥሩ እንዳልነበረ ነው ኦሮሚያ ክልል ውስጥ ሲፈጠር የነበረው እንደዚሁ ሽመልስ አብዲሳም በተመሳሳይ ግድያ ሙከራ ያመለጥበት ሁኔታ ነው ያለው። ሸዋ ቀጠና ላይ መስክ የመስክ ጉብኝት በሚያደርጉበት ጊዜ አጃቢዎች እና መኪናው ተመቶበታል። ተሸፋፍኖ ነው የተቀመጠው። እንግዲህ የብልጽግና ሚዲያዎች እንደዚህ አይነት መረጃዎችን ይፋ ማድረግ አይፈልጉም፣ መዘገብም አይፈልጉም። ሽንፈት አይዘገብም። ምንጊዜም ደመሰስንና ጨረስን ብቻ ነው የሚዘገበው እንጂ ህዝብ ራሱ እያወቀ ምናልባት ይሄንን መረጃ ይፋ ለማድረግ የሚፈልግ ሰው ራሱ ካለ ይጠየቃል በህግ አይፈቀድለትም። ስለዚህ በዛ መሰረት ነው እንግዲህ እየሆነ ያለው። ኦሮሚያ ክልሉ አሁን ውስጥ ውጊያው ተጠናክሮ ቀጥሏል። ኦነግ በጣም ከሚገባ በላይ ካልተጠበቀ በላይ ተጠናክሮ የቀጠለበት ሁኔታ ነው ያለው። በዛ ላይ እንግዲህ አሁንም በድጋሜ የዘመቻ እንቅስቃሴዎችን ያወጀበት ሁኔታ መኖሩን ተመልክተናል። በአማራ ክልል የታገቱት ዶክተሮች ዛሬ ተለቋል። የተከፈለ ገንዘብም እንደነበር የተመለሰም ገንዘብ መኖሩ ተሰምቷል። እንግዲህ በሽማግሌ ነው የተለቀቁት ተብሏል። የተያዙበትና የተለቀቁበትንም ምስጥር ይፋ አልተደረገ። አድማጮች ተመልካቾች፣ ዋናው መለቀቃቸው ነው። ምናልባት በዛ አካባቢ ላይ በዚህ ስራ ይቀጥላሉ ወይስ አይቀጥልም የሚሉት ያው እነሱ ነው የሚወስኑት። ይህን ጉዳይ በሌላ መረጃ በአማራ ክልል አሁንም የቀጠሮ ዘመቻ ሊጀመር ነው ተብሏል። እንግዲህ ክረምቱ ከመግባቱ በፊት እንጀምራለን እያሉ ይገኛሉ። ለፖሊስ ስልጣን ተሰጥቷል። በዛሬው ዕለት ባለፈው ጊዜ የፖሊስ ኃላፊ እና የሚሊሻ ኃላፊዎች መነሳታቸው ይታወቃል። በእነሱ ቦታ ሹመት ተሰጥቷል። እንግዲህ ለዘመቻው አመቺ ሁኔታን ይፈጥራልም ተብሏል። በዘመቻው ሁሉም ይሳተፋሉን የተባለ እንግዲህ ፋኖ በክረምት መልሶ ከተሞችን እንዳይቆጣጠር አስቀድመን ኦፕሬሽን እንሰራለን የሚል እቅድና ፕሮግራም እያወጣ እንደሚገኝ ነው ብልጽግና የተገለጸው። በዚህ ዘመቻ እንግዲህ መካነስ አየር እንደተለመደው እንግዲህ ጉዳዩ ይሳካላቸዋል። ይሄ ዘመቻ ቀጠሮ የቀጠሮ ዘመቻ ሁለት ዓመት ሞልቶታል። እንግዲህ ቀደም ስልም ለአስራ አምስት ቀን ይቀጥራሉ፣ ለወር ይቀጥራሉ፣ የከሌ ሰላሳ፣ የከሌ አርባ፣ የከሌ ስልሳ፣ የከሌ ሁለት ወር፣ የከሌ ሶስት ወር እያሉ እንደዚሁ የቀጠሮ ውጊያዎች ናቸው የቀጠሉት። አሁንም ክረምት ከመግባቱ በፊት እንጀምራለን የሚል እቅድ ላይ እንዳሉ መረጃዎች እየወጡ ይገኛሉ። ምናልባት ዓመት በዓልን ምክንያት በማድረግ ውጊያ ሊኖር ስለሚችል ፋኖቹ ትኩረታቸውን በዓል ላይ እንዳያደርጉ እየተባለም እንደሚገኝ ነው የተገለጸው። እኔ ሚኒቴሪ የዓለም ውስጥ በነበርኩበት ሰዓት በዓላትን ምክንያት በማድረግ ነው ማጥቃቶች የሚጀመሩ በደርግ ዘመነ በነበረ ውጊያ በዓል ላይ ነው ውጊያዎች የሚደረጉ። ብዙውን ጊዜ ተቃራኒው ጠላት ዝግጅት ያላደረገ እንደሆነ መረጃ ይወስዳል። ምን ያክል በሬ ለሰራዊቱ ተከፋፍሏል፣ የት ህት ቦታ ነው ዝግጅት እያደረገ ያለው ሰራዊቱ። ሰራዊቱ ግንባር ላይ ወጥ ሰርቶ እንጀራ ከከተማ ገዝቶ ሁሉ ነገር አሟልቶ በዓል ያከብራል። ይሄ የተለመደ ነው። ህልም ያለ ተራራ ስር፣ ህልም ያለ ጫካ ላይ እንዲህ አይነት ዝግጅቶች ነው የሚደረጉ። እንደዛ በሚደረጉበት ጊዜ ጠላት ይሄንን አጋጣሚ በመጠቀም ሁሉም በዝግጅት ላይ ትኩረት ስለሚያደርግ ስለሚሰበሰቡ የማጥቃት እርምጃዎች ይደረጋሉ። እኛም ይህንን አድርገናል። በእኛ ላይም ተደርገዋል፣ እንደዚህ አይነት ነገር። ስለዚህ ምናልባት አሁን አማራ ክልል ላይ ያለው የፋኖሎች አብዛኛው ክርስትና እምነት ተከታዮች የሚበዙባቸው ቦታዎች ላይ ይሄ የጾም ፍቺን ምክንያት በማድረግ አገዛዙ ጥቃት ሊፈጽም ይችላል። በከባድ መሳሪያዎች፣ ባንዳዎች ጥቆማ በመስጠት እዚህ ቦታ ላይ ዝግጅት አለ፣ እዚህ ቦታ ላይ ይሰበሰባሉ። በጣም በጣም ጥንቃቄ መደረግ አለበት። ወታደር የበላ የጠጣ ቀን ነው በዓሉ። የግድ የዕለቱ ዕለት በዓል ስላከበረ በዓል ስላላከበረ ምንም የሚቀነስ የሚጨምር ነገር የለም በአንድ ወታደር። ወታደር እረፍት ባገኘ ሰዓት ሻወር ወስዶ ገላውን ታጥቦ ልብሱን ቀይሮ ጫማውን ካልሲውን ቀይሮ ፈታ ዘና ማለት ይችላል። የግድ የቀኑ ቀን መሆን የለበትም። ስለዚህ ጥንቃቄ መደረግ አለበት። አጋጣሚዎችን ተጠቅሞ ታሪክ እንዳይሰራ የሚል መረጃዎች ከሀገር ቤትም እየወጡ ይገኛሉ። ከልምድ አንጻርም በነበርንበት ሰዓት የነበረውን የግንባር ውሎዎች መረጃ እነዚህ ስለሚመስሉ ጥንቃቄ እንዲደረግ መልእክት ለፋኖች አስተላልፉ ነው እንግዲህ። በሌላ መረጃ ከነትጥቃቸው የጠፉ የፖሊስ አድማ ብተና ሚሊሻ ቤተሰቦች ይዜን የመንግስት ንብረት ወስዷል ብለን እናስመልሳለን እያሉ ይገኛሉ። አማራ ክልል ሰሞኑን እንግዲህ ሰልጥኖ ግንባር ከገቡት ውስጥም በቁጥር በርካቶች በመተማ ቀጠና ብቻ ወደ አንድ መቶ አስራ አራት ጠፍቷል ተብሏል። እስከ አሁን ትጥቅ ያላስታጠቋቸውም አሉን የተባለው ይሄ እንግዲህ አለመተማመን ነው። እራሳቸው ወደ ፋኖ ከተና የተቀላቀሉትም አድማ ብተናዎች ይህን ጉዳይ ተናግሯል። ስላላመኑን መሳሪያ አልሰጡንም ነው የሚለው አላመኑንም። ከኦሮሚያ ክልል የመጡት በእነሱ ልክ የሰለጠኑት አድማ ብተናዎች መሳሪያ ተሰጥቷቸዋል። መሳሪያ ይዞ ነዋ መከላከያን የተቀላቀሉት ኦሮሞ ስለሆኑ ታምነው፣ የአማራ ተወላጆች ደግሞ ወደ ፋኖ ይቀላቀላሉ ተብሎ እንዳልታመኑ ነው የተገለጸው። በዚህ ልክ ካልታመንክ ምን ትሰራለህ? በግድ ውደዱኝ ነው። አንወድህም ካሉ እንዴት በግድ ውደዱኝ ይባላል? ጎበስ። ስለዚህ ራሳቸው መረጃ ሰጥቷል። ከኦሮሚያ የመጡት ወዳውኑ መሳሪያ የተሰጣቸው ነው ተብሏል። አማራ አድማ ብተና ግን እኛ አልታመንም፣ ለዚህ ነው ትጥቅ እየተከለከል ነው ብሏል። ዛሬ እንግዲህ አስራ ሁለት አድማ ብተና ወደ ፋኖ ቀጠና ተቀላቅሏል። በዚህ ብስጭትም የተነሳ ይሁን ቀደም ሲል የነበረው ፕሮግራም ምሆን ባይታወቅም ተቀላቅሏል። በሌላ መረጃ ሰሜን ወሎ ጋሸና አቅራቢያ አርቢት ዛሬ ከፍተኛ ተኩስ ነበር ተብሏል። እንግዲህ ትናንትና በዚህ ቦታ በደፈጣ መመታታቸውን ተከትለው ነው ዛሬም ፋኖ መጣ እያሉ በእውር ድንብር ከባድ መሳሪያ ሲተኩሱ እንደነበረ ተገልጿል። ሌላው አዊ ዞን ዳንግላ ወረዳ ድንግር ድንግር ቀበሬ በተፈጸመው የደፈጣ ጥቃት በርካታ ጉዳት ደርሷል። አስር የስርዓት ወታደሮች መሞታቸው መረጃዎች ከቦታ እየወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እስከምንገናኝ መልካም ጊዜ እንደሆነላችሁ እመኛለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃለሁ። መልካም ምሽት።